ዩቲዩብ ዋጓን ገነርስ፣ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምንከረማችሁ። ለማታውቁኝ ሳሚ ነኝ። የዩቲዩብ ቻናል ስም ደግሞ ሳሚ ገነር ይባላል። አዲስ ከሆናችሁ እንጠብቃላችሁ ሰብስክራይብ በማድረግ ቤተሰሙ እንችላላችሁ። እንዲሁም ነባሮች ላይክ፣ ሼር እንዲሁም ኮመንት ሴክሽን ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንዲሁም ደገፍ እንድታደርጉን ስል በአክብሮት እጠይቃለሁ። ተመልሰናል። አይኖ ጠፍቻለሁ፣ ምክንያቱም ደግሞ ትንሽ ቢዚ ስኬጁል ስራ ስለነበረኝ እንዲሁም አርሰናል ጋር ተያይዞ የምንጠብቀው የስትራይከር ወይም ደግሞ ትልቅ ዜና ይሆናል ብለን የምንጠብቀው የአጥቂ ክፍል ተጫዋች እስካሁን ድረስ ማስፈረም አልቻልም እና በጥሩ ሞቅ ባለ ቪዲዮ ልምጣ ብዬ ነው። ነገር ግን አይኖ በትራንስፈር ዜናዎችም አልፎ አልፎ መምጣት እንዳለብኝ ዛሬም ለዛ ነው ከጅ ከተፍ ያልኩት እንግዲህ ከዛ ወደ ትራንስፈር ዊንዶ ዜናዎች ከመግባታችን በፊት ማይልስ ሉዊስ ስኬሊ የ18 ዓመቱ ታዳጊ ከአካዳሚያችን በመምጣት የባለፈው ሲዝን ትንግርት የባለፈው ሲዝን ሳይጠበቅ አርሰናል ቤት ሰርፕራይዝ ያየንበት ተጫዋች ነው። ይህ ተጫዋች ለአርሰናል አምስት ዓመት ኮንትራክት በመፈረም ከአርሰናል ጋር ያለውን ወዳጅነት ማስቀጠል ችሏል ማለት ነው። ትላንትና ቪዲዮ ዩቲዩብ ላይ መመልከች እየነበረ ነበረ። እሱም በተመለከተ የተሰራ ቪዲዮ ነበር። ሁላችሁም በአርሰናል ዌብሳይት ወይም ደግሞ በአርሰናል ዩቲዩብ ቻናል ሄዳችሁ መመልከት ትችላላችሁ። ከአያቱ ጋር ወክ ሲያደርጉ እንዲሁም የቤተሰቦቹ እና የቅርብ ዘመድ አዝማድ ጓደኞቹ ስቴዲየም ተገኝተው ሰርፕራይዝ ሲያደርጉት ተመልክቻለሁ። ደስ የሚል ነው። አርሰናል ጉድ ጉድ ጆብ፣ ትልቅ ስራ ነው የሰራችሁት ተጫዋችን ማስፈረም ላይ የዘንድሮ የሰመር ትራንስፈር ዊንዶም እውነት ለመናገር አርሰናሎች ከዚህ በፊት አይተ ነው በማናቀው መልኩ ትልቅ ትልቅ ትልቅ እንቅስቃሴ እያደረጉ ይገኛሉ። ይህ የአንድሬ በርታ ስራ ነው ወይስ ሚካኤል አርቴታ የመጨረሻ ዓመቴን የሞት ትግል አደርጋሉ ብሎ የተነሳ ነው የሚመስለው። ከዛ በፊት ግን የዘንድሮ የመጀመሪያ ፈራሚዎቻችን ይፋ እናደርጋለን፣ ተብሎ ኔክስት ዊክ ኦፊሻል ይሆናሉ ተብሎ የሚጠበቁ ሁለት ተጫዋቾች አሉ። ኬፓ አሪዛባላጋ እና ማርቲን ዙቢሜንዲ። የሚቀጥለው ሳምንት የአርሰናልን ማሊያ ይዘው ለአርሰናል መፈረማቸውን ይፋ ያደርጋሉ ማለት ነው፣ ክለቡም ኦፊሻል ያስተዋውቃቸዋል ማለት ነው። እንዲሁም ኖርጋርድ አልሬዲ ያለቀ ጉዳይ እንደሆነ በብዙ ሚዲያዎች ሲዘገብ ሰምቻለሁ። ነገር ግን የሁላችንም ጥያቄ የሆነው ወር ኢዝ ዘ ስትራይከር የሚል ነው። አይ አንደርስታንድ የስትራይከር ጉዳይ የመጀመሪያ የአርቴታ ምርጫ የሆነው የአር ቢ ሌዝ ቤጉ ሴስኮ እንደሆነ ታውቃላችሁ። አርሰናል ከክለቡ ጋር መስማማት ያልቻለው ምክንያት የሚባለው ክለቡ እስከ 85 ሚሊዮን ዩሮ ድረስ ለዚህ ተጫዋች እፈልጋለው ሲል እንደነበረና አርሰናል ደግሞ ይሄ እጅግ የተጋነነ ዋጋ ነው ሲል ይሄን ላለመክፈል ወደኋላ እንዳለ በብዙ ሚዲያዎች እየተነገረ ይገኛል። ትላንት የሰማሁት ዜና ግን ክለቡ አርቢ ሌዝቤግ ለዚህ ተጫዋች የሚፈልገውን ገንዘብ ወደ ሰባ ሚሊዮን ዩሮ ድሮፕ እንዳደረገውና

አሰራሪ ዞ ነው የመጣው። አርሰናል ለየት ያለ ስትራቴጂ፣ ከአርሰናል ጋር ከዚህ በፊት ተመልክተው የማናውቀው ስትራቴጂ እየተጠቀሙ ይገኛሉ። እሱም በተመሳሳይ ቦታ ላይ የሚጫወቱ የተለያዩ ተጫዋቾችን አት ዘ ሴም ታይም መጠየቅ ለማስፈረም ፕሮፖዛል ማቅረብ ነው። ይሄም ደግሞ የአንድሬ ቤርታ የሚታወቅበት የግል ቴክኒኩ ነው ተብሎ በሚዲያ ሲነገር ሰምቻለሁ ሶ ሃንድረድ ፐርሰንት ሚዲያዎች እንዲህ ነው የሚሉት ዴፊኒትሊ አርሰናል ስትራይከር ያስፈርማል የጊዜ ጉዳይ ነው ሶ አርሰናል ደጋፊዎች በትግስት እንጠብቅ በአይነኝ ምክንያቱም ኢቨን አንዳንድ ጋዜጠኞች ትላንት ስመለከት ቧ ሚሉም አሉ አይዶን አርሰናል ደጋፊዎች ለምን ስሜታዊ እንደሆኑ ትራንስፈር ማርኬት ማለት ቀላል አይደለም ዴፊኒትሊ አርሰናል የአጥቄ ክፍል ተጫዋች ያመጣል እያሉ ይገኛሉ። ሁለተኛው ትላንትና እጅግ እጅግ ሳልጠብቀው ከሰሟቸው ዜኖች መካከል የኤቭሪቼዚ የክሪስታል ፓላሱ የ27 አመት ዓመት የአጥቄ ክፍል ተጫዋች ወይም ደግሞ የቀኝ የግራ ዊንገር ተጫዋችን አርሰናል የፈለገ መሆኑንና ለክሪስታል ፓላስ ጥያቄ ማቅረቡም ተሰምቷል። ብዙ ደጋፊዎች ለሁለት ተከፍለዋል። ለምንድነው ከሮድሪጎ ሀሳባችንን አውጥተን ወደ ኤብሪቼዜ የዞር ነው ሲሉ አንዳንድ ደጋፊዎች ተደምጠዋል። ጥቂት የማይባሉ ደጋፊዎች ደግሞ ትክክለኛ ምርጫ ነው ኤበረቺ ኤዜ። ምክንያቱም ፕሪምየር ሊጉን የሚያውቀው ተጫዋች ነው እና ለክሪስታል ፓላስ ያደረገውን ታውቃላችሁ። ክሪስታል ፓላስ አንድ ሜጀር ቱርናመንቱን ከስንት ዓመታት በኋላ ሲያሳካ ላስት ሲዘን ወይም ደግሞ አሁን በተጠናቀቀው ሲዘን የፋይናል ጨዋታ ላይ የአሸናፊናቷን ጎል ያስቆጠረው ይህ ተጫዋች ነው። ከዚህ በፊትም አካዳሚ ላይ አርሰናል እንደነበረና ከዛ ማለፍ ሳይችል ከአካዳሚ ውድቅ እንደተደረገ ሲነገርም ሰምቻለሁ። ሁለተኛው ተጫዋች ደግሞ ሉክማን ነው። የአትላንታው ተጫዋች ሉክማን ኢንግሊሽ ፕሪሚየር ሊግ ላይ ለብዙ ክለቦች ተጫውተዋል። ከነዚህ መሃል ኤቨርተን አንዱ ነው። ይህ ተጫዋች በጣም የማይረሳው ደግሞ በኢሮፓ ሊግ ፋይናል ከባየር ሌቨርኩሰን ጋር ሃትሪክ የሰራበት ጨዋታ ሁሉም ያስታውስለታል፣ በ2024 የኢሮፓ ሊግ ፋይናል ላይ ማለት ነው። እንዲሁም ባለፈው የተጠናቀቀው የሴሪያ ሲዝን ላይ በሁሉም የውድድሮች በሁሉም ውድድሮች ላይ ሀያ ጎልና ሰባት አሲስት ማድረግ የቻለ ጥሩ ተጫዋች ነው ብዙ ክለቦች ይሄን ተጫዋች እየፈለጉ ይገኛል ስፔሻሊ ላስት የር ላይ ሲዝኑ ሲጀምር ከአሰልጣኙ ጋር የነበረ ቅሬታን ተመልክቶ ብዙ ክለቦች ይሄን ተጫዋች ሊያስፈርሙ ፍላጎት አሳይተው ነበረ ነገር ግን ሳይሳካ ቀርቷል ማለት ነው ተጫዋችን አርሰናል አሁን እየፈለገ ይገኛል እየተባለ ይገኛል። ከዝውውር ጭምጭምታዎች ወይም ደግሞ ከዝውውር ዜናዎች መካከል አንዱ ይሄኛው ነው ማለት ነው። ሌላኛው ደግሞ ትላንትና በሰፊው ሲነገር የነበረው የክሪስቲያን ሞስኬራ የቫሌንሲያው ተጫዋች ነው። ትላንት በድንገት በሁሉም ሚዲያዎች ላይ አርሰናል የቫሌንሲያውን የመሃል ተከላካይ ሊያስፈርም የ19 ሚሊዮን ይሮ ማቅረቡ ሲነገር በስፋት ነበረ። ነገር ግን የቫሌንሲያዎች ለአርሰናል ያቀረበውን የ19 ሚሊዮን ዩሮ ውድቅ አድርጓል። ማንኛውም ክለብ ይሄን ተጫዋች ማስፈረም ከፈለገ እኛን እኛ ጋር መምጣት ያለበት 35 ሚሊዮን ዩሮ ይዞ ካልሆነ ይሄን ተጫዋች ማግኘት አይችሉም ወይም ደግሞ ለማንም ክለብ አሳልፈን አልሰጥ አንሰጥም ሲሉ ቫሌንሲያዎች ተሰምተዋል። ነገር ግን በጣም የሚገርመው ነገር የተጫዋች ኮንትራቱ ሊጠናቀቅ አንድ ዓመት ብቻ ነው የቀረው። ኔክስት ሲዝንን ተጫውቶ የሚቀጥለው ሲዝን በነፃ ከሚያጡት አርሰናል የተወሰነ ጭማሪ አድርጎ ወደ 22 ሚሊዮን ዩሮ ወይም ደግሞ 23 ሚሊዮን ዩሮ አካባቢ አቅርቦ ይህን ተጫዋች ቢያስፈርምም ጥሩ የስኳር ተጫዋች ወይም ደግሞ አይታወቅም፣ የመሀል ተከላካይ ቦታ ላይ የራሱን አስተዋጽኦ ሊያደርግ ይችላል ተብሎ ከሚገመቱ ተጫዋቾች አንዱ ነው ማለት ነው። እንግዲህ ለዛሬ መጠው በቪዲዮ ይህን ይመስላል። ከዚህም በኋላ ካልሆነ እንዲህ የዝውውር እኔ የተጠናቀቀ የዝውውር ቪዲዮ ይዤ ልምጣ ብዬ ነበረ። ነገር ግን አርሰናል ዘንድሮ ይዘው የተነሱት ታክቲክ ለየት ያለ ነው። እመኑኝ እመኑኝ አርሰናል ጥሩ የዝውውር አመት ያሳልፋል እያሉ ይገኛሉ ብዙ ሚዲያዎች፣ እኛም እነሱን አምነን እንጠብቃለን ማለት ነው። ዛሬ የመጣሁበት ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ካልተመቻችሁም ላይክ በማድረግ ኮመንት ላይ ይህ ቢስተካከል ሳሚቷ ማለት ትችላላችሁ። ዛሬ መጣው በፖንቴን ይመስላል። አማውት ፒስ